እንዴናችሁ ጓደኞቼ ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ማወቅ መልካም ነው፣ ያወቁትን ማሳወቅ ፍጹም በጎነት ነው ጓደኞቼ፣ ቫይበር ላይ የሆነች በጣም ትንሽዬ አዲስ ነገር ተለቃለች። አንዳንድ ልጆች አይታችሁ ምንድን ነው ብላችሁ ስለጠየቃችሁኝ እሱን ላሳያችሁን የመጣውት ማለት ነው። ከዛ በፊት ግን ዩቱብ ቻናል ላይ በዚሁ አጋጣሚ እንደዚህ አይነት ነገሮች ሲኖሩ ከስር ከስር አፕዴት ስለማደረጋችሁ ቲኤስቲ እያላችሁ እየገባችሁ ሰብስክራይብ አድርጉኝ፣ ፎሎ አድርጉኝ። በጣም አሪፍ አሪፍ አዲስ ነገሮች በየቀኑ ፖስት አደርጋለሁ። በተለይ ባለፉት አራት ቀኖች የሚገራርም ቪዲዮ ለቅቄያለሁ፣ ግቡና እዩት። የፌስቡክ አዲስ ነገር ተወዳዳሪ የሌለ ና በዋትሳፕ ላይ አዲስ ነገር በጣም የተወደዱ ቪዲዮዎች ናቸው ገብታችሁ እዩ ሰብስክራይብ አድርጉ ኦኬ ምንድን ነው ቫይበር ላይ ያለው አዲስ ነገር ለምሳሌ አሁን ቫይበርን ልንካው ልክ ቫይበርን ስነካ ልልክለት የፈለግኩትን ሰው ስም ከላይ ነካለው አሁን ልክ ከላይ ስም ስነካ ከስር ካያችሁት የአሻንጉሊት አለ የፒክቸር አለ የካሜራ አለ ከዛ አት የምትላለች የበፊቱ ላይ እቺ አት የምትለው አልነበረችም ለምሳሌ የበፊቱን በፒክቸር ላሳያችሁ። ኦኬ የበፊቱ ለምሳሌ ይሄ ነው፣ እዩት። እዝች ጋ አት የምትል አልነበረችም፣ የለችም። ቅድም እዛ ጋ ያሳየኋችሁ ይኸው፣ አት የምትለዋ የለችም ማለት ነው። ልክ አፕዴት ስታደርጉት ቫይበራችሁን፣ አት የምትለዋ ትመጣለች። እቺ አት የምትለዋ ምንድን ነው ጥቅሙ የሚለውን ነገር አሁንም አሳያችኋለሁ ማለት ነው። ይኸው፣ እዝች ጋ አት አለች። በቀይ ያከበብኩባት እቺ ነች የአት ምልክት ማለት ነው። ይኸው በቀይ ሰርክል ያከበብኩባት አሁን እሷን ስነካት ምንድን ነው የሚመጡት? ከላይ የተወሰኑ ጽሁፎች ይመጣሉ። የስቲከር ይመጣል። የጂአይኤፍ ፎርማት ፒክቸሮች ይመጣሉ። ደ ሙቪ የሚላለ የሙቪ እናንተ ሞክሩት። ቀጥሎ ደግሞ የዊኪፒዲያ ዌብሳይቱ ይመጣል ማለት ነው። ምንድን ነው እስቲ ጥቅሙ? የሚለው ለምሳሌ የስቲከሩን አሁን ብነካው ሌላ አዳዲስ ስቲከሮች ይኸው እንደዚህ አፕሎድ ያደርግልኛል። ከዚህ ውስጥ የፈለግኩትን ስቲከር ምነካው ለምፈልገው ሰው ይሄ ስቲከር ይሄድልኛል ማለት ነው። አት ስቲከር የሚለው ነው የነካሁትኝ። አሁንም ይኸው በቀይ ሰርክል ውስጥ ያከበብኳት የአት ምልክት ያለባትን እሷን ልንካት። እሷን ስነካ ይሄ ጂአይፒኤችዋይ ወይንም ጂአይኤፍ ፒክቸር በቀደም ዋትሳፕ ላይ አሳይቻችኋለሁ መጨረሻ ላይ የዋትሳፕንም እደግምላችኋለሁ። አሁን ይሄንን ስነካው ተመልከቱ። እነዚህ ምስል ወይም ተንቀሳቃሽ ፒክቸሮች፣ ይኸው እነዚህ ተንቀሳቃሽ ፒክቸሮች እዚህ ላይ ይመጣሉ ማለት ነው። ስለዚህ አሁን ከዚህ ውስጥ የፈለግኩትን ፒክቸር መላክ እችላለሁ ማለት ነው። እናንተ መርጣችሁ የምትፈልጉትን ስሜታችሁን የሚገልጽላችሁን ነገር እንደዚህ መርጣችሁ መላክ ትችላላችሁ። ለምሳሌ አሁን ይሄንን ብልከው፣ ይኸው ይሄኛው ሄደልኝ ማለት ነው በጂአይኤፍ ፎርማት ኦኬ የመጨረሻው አት ለምሳሌ የዊኪፒዲያ ላይ ያለውን ነገር ላሳያችሁ። ለምሳሌ ዊኪፒዲያን ስነካው ዌብሳይት ነው። ልክ እንደዚህ ነው የሚመጣው፣ የስፓኒሽ ምናምን እያለ ለምሳሌ የእንግሊሽን ከዚህ ውስጥ እንግሊሽ የሚለውን ልምረጥ። ልክ የእንግሊሽን ስመርጠው ቀጥታ ለዛ ሰውዬ የሚደርሰው ዌብሳይት ነው የዊኪፒዲያ ዌብሳይቱ። ኦኬ እስቲ ልንካው። አሁን ልክ ስነካው በምን ልክፈትል ብሎ ልክ እንደዚህ ነው የሚከፍተው፣ አያችሁት? ይህ አሁን የዊኪፒዲያ ዌብሳይቱ ነው። እዚህ ላይ ለምሳሌ ኢትዮጵያ ብዬ ልጻፍ እስቲ፣ ኢቲኤች ኢትዮጵያ። ልክ አሁን ኢትዮጵያ የሚለውን ስነካው ስለ ኢትዮጵያ በጣም በጣም ብዙ ማብራሪያ፣ እናንተ ገብታችሁ እዩት። ስለ ኢትዮጵያ ብቻ አይደለም በዓለም ላይ በጣም የምትፈልጉትን ነገር ዊኪፒዲያ ላይ ገብታችሁ ማግኘት ትችላላችሁ። ተመልከቱ፣ ስለ ኢትዮጵያ፣ ስለ ሂስትሪው ስላሉን ነገሮች ስለ መንግስታት ከዚህ በፊት ስለነበሩ ፍራንኮች፣ በቃ የሌለ ነገር የለም። አንዳንድ በቃ ጥልቅ ነገሮች ማወቅ ከፈለጋችሁ እዚህ ላይ ገብታችሁ ምን ማድረግ ትችላላችሁ፣ ማወቅና ማግኘት ትችላላችሁ ማለት ነው። ስለዚህ እንደዚህ እንደዚህ አይነት ነገሮች ነው ያው ዊኪፔዲያ የሚያካትተው። እናንተ ገብታችሁ ያሉትን መንግስታት የነበሩትን ነገሮች ገብታችሁ ማየት ትችላላችሁ ማለት ነው። ስለ ኢትዮጵያ አንዳንድ ማብራሪያዎች ማለት ነው። ስለዚህ ዊኪፔዲያ ላይ የኢትዮጵያ ብቻ አይደለም፣ በጣም ብዙ ነገር ነው ያለው። ስለሱ አሁን አላስረዳም። ስለዚህ እቺ የምትለዋ ነገር ያለችው እነዚህ ነገሮች ናቸው። ሌላ ምንም ነገር የለውም። እናንተ ገብታችሁ ሞክሩት ማለት ነው። ማወቅ መልካም ነው፣ ያወቁትን ማሳወቅ ፍፁም በጎነት ነው። አይሆን እንዳላበዛው ተስፋ አደርጋለሁ። ዋትሳፕ ላይ ጂአይኤፍን ያላያችሁ ልጆች ብትኖሩ ዋትሳፕ ላይ ጂአይኤፍ የሚላከው ልክ እንደዚህ ቸው ዋትሳፕ ላይ አሁን ገብቼ እችኛዋ የእስማኤል ምልክቷን ስነካት ከስር ይኸው በቀይ ያከበብኩበት ጂአኤፍ የሚል ይመጣል። እሱን ስትነኩት ደግሞ ይኸው ልክ ቫይበር ላይ ቅድም ያሳየኋችሁ ዋትሳፕ ላይ ደግሞ እንደዚህ ነው የሚመጣው ማለት ነው። ይኸው ይሄን መላክ ፈልግ፣ ይሄን ስልከው ቀጥታ ይሄ ይሄዳል ማለት ነው። ላቪ ኦን ቻው ባይ